ስጀቴን በላሁ እኔ ልቀዳደድልሽ ስትለይ ምን አሳፈረህ ቡቡዬ ብልሃል። ብልሃልኮ ምንም የሚያሳፍር ነገር የለም። ተቅለሰለስክኮ ኒንጃ ዝናቡ ይሁን ብርድ ይሁን ምን ይሁን አላቅም ያስለፈለፈኝ ብሏል። እንግዲህ ቡቡ ፍቅር ነው ያስለፈለፈ እና ምንም ማለት አይደለም እኮ ሀይሚኮናት ማን መስሎክ ነው እንዴ ናትና፣ ችግር የለውም እና ለማንኛውም ይህ ሁለት ትናንትና ጠፍተዋል። በጣም ብዙዎቻችሁ እየተጨነቃችሁ ነው። እንግዲህ በዓል ደርሷል። ቤተሰቡ ጓግጭ ምናምን አንፈልግም። እኔ አላማራችሁኝም፣ አልተመቻችሁኝም። አታናግረኝ በቃ አታናግረኝ በቃ ጣላሁ። ወደ እዛ ማየትም አልፈልግም። ፈጣሪ ይህን አንድነት በሰላም ብለህ በዛ መልሶ መልካም እኞቴ ነው የምር ሲጠፉ ጨረቃዎቹ ወደኋላ ኋላ ተመለስኩኝ። ዛሬ ውድ ቤተሰቦቼ ቅር እንዳይላችሁ፣ ምንድን ነው ምን ጀመራችሁ ደግሞ? ጠይቃት ይቀያየራል። ምን አለ ይሄ ጊዜ ተገልብጦ፣ ዛሬ እና እንደዚህ አውራችሁ ናቸው ብናያችው አይሞ ዋ፣ ግን ምንድነው የሆነው አሁን? ጤነኛ አልነበራችሁ ሙቢ በቃ እኔ እሷን ማግኘት አለ ውስጣችሁ ላይ ግን እኮ ሙቢ ለሁሉም ፍቅር መስዋዕትነት የከፈደ ጀግና ወንድ ነው፣ የመሬ ነው የዋህ ምስጊን። አሁን ደህና አልነበራችሁም አላለም ወይ? አሁንም ጠይቃቸው፣ አሁንም አብራቸው ለመሆን ጊዜው አረፈደም። ተግባቡ፣ ተገናኙ፣ የድሮውን አስታውሱ። ማስታውስጥሮ ነው ሙርት ይዛለን ሙድ ምንድን ነው ያጨቃጨቃችሁ? እኔ ያላቀም ዝም ብሎ ይጨቃጨቃል። በቃ ዝም ብሎ እኮ ነው ምን ምን በጣም ነው። በቃ አንተ ብቻ አይደለህ እሺ እኔ እዚህ ነበር ነበርኩኝ። አዎ እዚህ ነበር የተቀመጥኩት። ሀይሚዬ አዲስ አበባ ገብታ ሶስት ሳምንት ነው ሁለት ሳምንት ቆይታ በዚህ መልኩ ነበር ከእነሙቤ ጋር ስሰራልን የነበረችው ማለት ነው። አሁንም ይሄን አንድነታቸውን ቢመልሰው በጣም ደስ ይለኛል ማለት ነው ከምነግራችሁ በላይ ለምን እኔ ከሀገር ስወጣ የነበረው ቴሻ የኛ ሩህሩህ የኛ አሳዛኝ ተከስቶልናል። በአንድ ዓመቱ እንግዲህ ከሄሉ ጋር በምን አይነት መንገድ እንደተለያዩ በምን አይነት መንገድ እንደሆነ ባናቅም፣ ነገር ግን ለብዙ ጊዜ እሷ ራሱ ናቲ አልተጣላኝም እንደዚህ እንደዚህ ነው ብላ ታወራን ነበር። ብዙ ጊዜ ላይ ብላይ ብዙ ጊዜም ወንድሟነ ራሱ ይናገርም ነበር። ና ያው እንግዲህ ወንድ ልጅ የወደዱት የጣለውን ሲያነሱበት ምናምን የሚባል ነገር አለ። አንድ አመት ሙሉ ጠፍቶ እንግዲህ ሄሉን ያው ከሌላ ሰው ጋር ሲያት እንዴት ትተኛለች ምናምን ብሎ ሚዲያውን ሰሞኑን እንዲ ጓግጭ እያለበት ነው ማለት ነው። ውድ ቤተሰቦች ሰላም ጤና ይስጥልን። ውድና የተቀበራቸው ቻናሎች ቤተሰቦች እንዴት አላቸው? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ወገቤ ተቆረጠ፣ ተቆረጠ ወገቤ የኢድቃ ማጠብና መደርደር ቤት መጽዳት እና ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በሄሉና በናቲ እንዲሁም ደግሞ በሙቤና በብሩክ በንግስቷ በቡቡ መጥቻለሁ ማለት ነው። ያው እንግዲህ ትናንትና በጥቅስ ነካ ነካ ነካ እያደረጉን ሚዲያው ላይ አለን ማለት ነው። ግን ጥቅሱ እስካሁን ድረስ ምንም ሊመጣልኝ አንቻለም። ሀይሜም በሻማ ስም እየመሰለች ነው፣ ብሩክም በጥርስ እያስመሰለብን ነው። እንግዲህ ያው ምን እንደሆነ አናውቅም። ያኔ እንግዲህ የሰው ልጅ ሲሆን የሚገጥመው ነገር ያለውን ነገር የምናውቀው ነገር የለም። ብዙ ቤተሰቦችም ምን ሆነው ነው ለብሩኬ ለአንድ ቀን እንኳን ሲጠፉ የማያስችላችሁ ልጆች አላችሁ። እንግዲህ ምንም አይሆኑም ብለን ተስፋ እናድርግ አይሻልም? እንደዛ እንደዛ ነው የሚሻለው። በነገራችን ላይ ይሄ ግርግር የለመደ ቻናል ማለት ነው። ያው እንግዲህ ለረጅም ጊዜ ሀሚ ሁለት መቶ ሺህ እንግዲህ አልገባ ብላለች ሁለት መቶ ሺህ ለማስገባት እንግዲህ ያው የተቻላቸውን ነገር ማድረግ የማይቀር ነው። ስለዚህ እንግዲህ መቻል ነው፣ ምንም አማራጭ የለንም። ቤተሰብ ግን ሁለት መቶ ሺህ ዋ እንዲገባ ሁላችሁም ይህንን ዩቲዩብ የምታየው ሁሉ ሰብስክራይብ ያላረጋችኋት ካላችሁ ሀይምዬን ሰብስክራይብ አድርጓት፣ ሰብስክራይብ አድርጓት ሀይምዬን። ቢያንስ እንኳን ሁለት መቶ ሺህ ከተቃረበ ነገሮች ሁሉ ለእኛ የሚቀርሉልናል እንጂ አንደኛ አሁን የረመዳን ስራ እያለቀ ነው። ሁለተኛ ፋሲካ እየደረሰ ነው። ምንም አይነት ነገር አጀንዳ ባጀምሩ በጣም ደስ ይለናል። የጨረቃ ፋሚሊ ማለት ነው እንደው ከየትም ብለን ከየት ማለት ነው የሀይሚን ሁለት መቶ ሺህ እንሞላ። ቤተሰብ ምን አስባችሁ ነው? ግን ለምንድን ነው ግን ፀብ ሲኖር ቻናሉ ሰብስክራይቡም ይመጣል ይነሳልም፣ ሰብስክራይቡም ይመጣል። ለምን እንደሆነ ባላቅም ማለት ነው። ዝም ካለ ደግሞ ዝም ምንም የለው ቻናሉ ራሱ ማለት ነው። ሴጣን ነው መሰለኝ ቻናሉ የምሬን ነው እንደዚህ አይነት ነገር ሲኖር፣ በቃ አኮመንድ ያደርገዋል ቶሎ ቶሎ በቃ ሁሉን ነገር ወደ ሰው ተደራሽነት ያደርገዋል። ግን እንደዚህ አይነት ነገር ስለ ፍቅር ወይም ደግሞ ስለ ጨዋታ ስለተለያየ ነገር ሲወራ፣ ምንም ሪኮመንድ አያደርገውም ሚቲዩ ማለት ነው። እና መለላችሁ ፈልጌ ነው ይሄንን ስላችሁ የሰማሽው ነገር አለ ምናምን እንዳትሉኝ፣ እኔ ምንም አልሰማውን። ቤተሰብ ምንም የሰማውት ነገር የለም እኔ ዝም ብዬ ከጥቅሱ ተነስቼ ነው እንጂ ትናንትና ምንድን ነው የተፈጠረው ደግሞ በቃ ማለት ተኮራርፎ በጥቅስ ምናምን ያልኩት እንጂ እኔ ምንም የሰማሁት ነገር የለም። ይቅርታ ቤተሰብ፣ እኔ እናንተን አልዋሽም። ምንም የሰማሁት ነገር የለም። ነገር ግን በቃ ያው አንዳንዴ ያስገድዳችኋል። በቃ በቻናላቸው እንደዚህ አይነት ነገር ስታስለምዱት ሁል ጊዜ ይዙ ቻናል አንድ ያሳያችሁትን ነገር ነው ተከትሎ የሚሄደው ዩቱብ ማለት ነው። መዝሙር የምታዘምሩበት ከሆነ መዝሙር፣ ፍቅር የምትሰሩበት ከሆነ ፍቅር፣ ድራማ የምትሰሩበት ከሆነ ድራማ። ሌላ ነገር ቀይራቸው ስትሰሩና ድራማ ያስለመዳቸው ቻናል አንድ አይነት አይሆንም። ውድ ቤት ሰዎች እንግዲህ የሀይሚ እና የቡርጌ ፕራንክ ደግሞ ምንትን ደግሞ ቻናል ደግሞ በፕራንክ ያበደ ነው። በቃ ፕራንክ ሲሰራ ዩቱብ በራሱ ካምፓኒው በራሱ በቃ ለብዙ ሰው እንዲደርስ ይበትንላቸዋል እንዳለ ማለት ነው። እንደዚህ ደግሞ ኖርማል ጨዋታ ነገር ምናምን ሲሆን ዩቱብ ራሱ በቃ ዝግት ያደርግባቸዋል ማለት ብዘንትና፣ ያደረገውም እንዲታይ ምናምን። እንደውም ተመስገን እነሱ በዚህ ረመዳን ውስጥ በዚህ ጭንቅ ውስጥ ሆኖ እነሱን የማይናፍቅ እነሱን የማይጠብቅ ሰው በፍጹም የለም። ይሄ ደግሞ የመጣው ከላይ ነው ከእግዚአብሔር ነው። እግዚአብሔር ፈጻሚያችሁን ያሳምረው ነው። ምለሆ የምሬን ነው ምላችሁ ግን ግን እንደዚህ እየተወደዳችሁ እያላችሁ ያው በእርግጥ አስባችሁበትም ሊሆን ይችላል፣ አላሰባችሁበትም ሊሆን ይችላል። እኔ ግን ማለት ነው የጎን ቢዝነስ ቢጀምሩ በጣም ምኞቴ ነው። ከምነግራቸው በላይ ቻናል፣ ሁለተኛ ቻናል ክፈቱ አልናቸው፣ አልከፈቱም አልከፈቱም። ለምን እንደሆነ አላውቅም። ቢከፍቱ ጥሩ ነበር። ምክንያቱም አሁን ላይ በቃ መስራት አለባቸው፣ መቀየር አለባቸው። አሁን ነው አሁን አሁን፣ በቃ ይችን ጊዜ አሁን አሁን፣ ምን አይነት ቢዝነስ ብትጀምር ሀይሚ፣ አሁን ላይቭ ላይ ቲክቶክ ላይ ማለት ነው ያው የትምህርቷን ጉዳይ አባል አቅም ጊዜ ላይኖራት ይችላል፣ እንጂ አሁን ላይቭ ላይ ማለት ነው የተለያየ አበሻ ቀሚስ ብታሳይ፣ የተለያየ አበሻ ቀሚሶች አበሻ ቀሚስ በጣም የሚያምሩበት ማለት ነው ሀይሚዬ፣ ይሄ ራሱን የቻለ አንድ ቢዝነስ ነበር። በቃ ቤቷ ቁጭ ብላ በአንድ በኩል መጋረጃዋን አድርጋ እርግጠኛ ነኝ ኮንዶሚኒየም ቤት ነው ተከራይተው የምትኖረው መቸስ ሌላ ቤት አይሆንም። ልክ በአንድ በኩል ብድ አድርጋ በመጋረጃ አሳምራ እንደዚህ በቃ ብሰራ፣ እንዴት ብዙ ሰው ነበር እንትን የሚላቸው አፕሬሽት የሚያደርጋቸው። የምሬ ነው፣ በጣም ብዙ ሰው ከምነግራቸው በላይ። ለምን አንደኛ የምትይዘው ልብስ ይወስነዋል። ወል ምን ለብሳቸው አበሻ ቀሚሶች ራሱ በጣም ኦሪጂናል ኦሪጂናል ናቸው። እና በቲክቶክ ላይ ሀይምዬ ይሄን ቢዝነስ ብጀምሬ፣ በጣም ጥሩ ነው፣ ትለወጭበታለሽ ብዬ አስባለሁ። አሁን አሁን ባሉበት ሰዓት ማለት ነው። እና ሌላ ቢዝነስ ለምን እንዳላሰቡ ባይገባኝም፣ ወይም ደግሞ አስበው ቆይተው ማለት ሁሉም ነገር ታስበው ካልኩሌት ተደርጎ ነው የሚሆነው፣ እኛ ባልነው አይደለም። ግን እንደዚህ አይነት ነገር ቢጀምሩ ቤተሰቦች ለምን አፕሬሽት አታደርጓቸውም? በቃ ማለት የሆነ ቢዝነስ መጀመር አለባቸው። በባለፈው ብሩኪ የሆነ ቢዝነስ አስቧል ተብሏል። ምን ደረጃ እንደደረሰ ግን አናቅም። ያው በተብሏል ነው የቀረው። ዱባይ በሚሄድ ሰዓት እንደዚህ ቃል ይገዛ እንደሆነ ነበር ሄደ የተባለው ማለት ነው። ግን አሁንም ገዝቶም ሊሆን ይችላል አልገዛም ሊሆን ይችላል። የምናውቀው ነገር የለም። ያው የእሱ ነገር ዝም ብሎ ዝም ብሎ ተግባር ላይ ብቻ ነው እሱን የምናገኘው። ለዛም ነው እየታገስ ነው ያለ ነው ማለት ነው። ግን ደግሞ አሁን አንድ ሀሳብ የመጣልኝ ሀሳብ ይሄ ነው። ስለዚህ አይሜ አሁን በቲክቶክ ላይ ላይቭ ላይ የተለያየ የሀበሻ ቀሚስ ብታመጣ ውጤታማ አትሆንም ወይ አትሆንም ትሆናለች ቤተሰብ ይሄ የራሴ አመለካከት ነው ከማለት ልብሱ እሷ ላይም ያምራል እንደገናም ደግሞ አሪፍ ቢዝነስ ይመስለኛል እና ሁሉም ነገር በወረስ ነው የሚሆነው አሁን ላይ በጣም ብዙ ሰው እነሱን ይጠብቃቸዋል በጣም ብዙ ሰው ስለዚህ በዚህ ላይ እነሱ የራሳቸውን ይሄን ለአንዳንድ ነገር ይጠቅማቸዋል በፊት አንድ ምሳሌ ልንገራችሁ። እሞ ዩቲዩብ ማለት ነው። እሞ ዩቱብን እማያቅ የለም። እሷ እንደዚህ ከነ ነባ ነባ፣ እንታውቁታላችሁ። ነባ ሲመጣ እንደዚህ ነበር። በቃ ቀባበሉ ምኑ፣ ሰው በዙሪዋ ላይ ለማንም ማንንም ነበር ፌመስ የምታደርገው። አሁን ግን እሷን ጥለዋት አዩም፣ ራሷ መሰሎቿን ፈልጋ ሄዳለች። አዩ ማለት ነው። ሱራፊልም እንደምታውቁት ጋዜጠኛ ነው፣ በአንዳንድ ነገሮች ነው የሚመጣው። ነባም አልፈልግም ብሎ በዛው ጠፍቶ ሄደ። እሷ ከማን ጋር ቀረች? ከልጆቿ ከወንድሞቿ ከቤተሰቦቿ ጋር እና በጣም ያሳዝናል። አንዳንድ ጊዜ ሁሉም ነገር በወረት ነው የሚሆነው። እና አሁን ላይ ይህንን ስላችሁ የሀይሚና የብሩኪን ፍቅር ወረት ነው እያደርጓቸው አይደለም። ሰው ሳፍ ብሎ ነበር በዛን ሰዓት መቤትን፣ ዩቱብ ሲሰራባት ቪዲዮ ሲሰራባት ምንም አትልም ነበረ እና የዛን ሰዓት ነበረ መጠቀም የነበረባት እሷ። አሁንም እግዚአብሔር ይመስገን እየተጠቀመች ነው ጥሩ ነገር ጀምራለች። ግን ደግሞ በዛን ሰዓት በቃ እንደዛ ቢሆን ለራሱ የራሷ ነገር ቢኖራት፣ ሁሉም ግን ሲፈምሱ በየቦታቸው በየአቅጣጫቸው ተበታተኑ። እና አሁንም ቢሆን አንድ ቀን ሁለት ቀን መቅረቱ ሀይሚና ብሩኬ አግባብ አይደለም። መስራት አለባችሁ ቀጥ ብላችሁ በቻናላችሁ። አንድ ቀን ብሩኬ አንድ ቀን ሀይሚ መምጣት አለባችሁ። የፈለገ ነገር የአስር ደቂቃ የሃያ ደቂቃ አይዲያ፣ ምንም ነገር አታጡም። ምንም የፈለገ ነገር ብትለቁ ሰው ያይላችኋል፣ ሰው አፕሬሽት ያደርግላችኋል። ስለዚህ አልተመቸንም፣ ተመቸን ብሎ ማሰብ በፍጹም አይቻልም። ምክንያቱም በቃ አንድና እንዴት ዩቱብ ነው ስራችሁ። ዩቱብ ስራችሁ እስከሆነ ድረስ በቀን በቀን መምጣት አለባችሁ። የተሻለ ቢዝነስ መጀመር አለባችሁ። እኛ ስላልን ስላላልን አይደለም በርግጥ አሁን ከዚህ በኋላ ሀይሚ ሁለት መቶ ሺ ገባች። እዚህ ቦታ፣ እዚህ ሀገር እንሄድ ምናምን ስፖንሰር ካረጓችሁ ሄዱ፣ ካላረጓችሁ ግን አትሄዱ። የምሬ ነው ምላችሁ፣ አትሄዱ። ምክንያቱም ነገ የተሻለ ኑሮ ኖራችሁ እንድናያችሁ ስለምንፈልግ ማለት ነው። መሄድ አይጠበቅባችሁም አንዳንዴ በዝምታ ብሩኬ ብዙ ነገሮችን ያደርጋል አንዳንድ ሰው ደግሞ ማለት ነው ቁጭ ብሎ ችግሩን ብሶቱን አውርቶ ምን ብሎ ያው ሰው እንዲረዳው ያደርጋል ብሩኬ ደግሞ እንደዚህ አይነት ነገር መነበት ነገር ለሆነው ነገር ደግሞ ብሩኬ እንደዚህ አማከሬ በዚህ ወቶ በዚህ ወርዶ አይልም በራሱ ወስኖ በራሱ ነው የሚወጣው ሁሉን ነገር ስለዚህ ያኔ ከእንዴ የተሻሉ ጓደኞች አጠገብ ሊኖር ይችላሉ የሚሆነውን የሚያወጣውን ነገር ማማከር ጥሩ ነው እና ከዚህ በኋላ ከሀገሮቱ መዝናናትን ምናምን እኔ ይጠበቅባቸው አብዬ አላስብም። ምክንያቱም ማደግ አለባቸው መስራት አለባቸው። በየቀኑ በኢትዮጵያ ቻናል መምጣት አለባቸው። በየሰው ቤት መዞር የለባችሁም። ይህንን ስላችሁ ደግሞ ሀብን እየነካው እንዳይመስላችሁ፣ ከትናንት ወዲያ እነሱ ቤት ስለሄዱ ማለት ነው። እነሱን አይደለም ሌሎች ብዙ አሉ እና እነሱ ቪዲዮ በለቀቁ ሰት እነሱ አይመጡም። ስለዚህ ያያ ነገር መሆን የለበትም። ምክንያቱም በቃ አሁን ላይ ነው መጠቀም ያለባችሁ። ለሰው እድላችሁ መስጠት የለባችሁ ምክንያቱም በትንሹ ያው ከሙዬ የተማርኩት ነገር ነው ይሄ። ሙዬ እንግዲህ እዛ ሰዓት በጣም ብዙ ነበር የሚጠቀም በዛሬ ላይ ግን ብቻዋን ሁሉም ጥሏት ነው የየራሱ ኑሮ የሚኖር። ስለዚህ ብሩክና ሀይሚም ራሳችሁን አሸንፋችሁ ራሳችሁ ጥሩ ደረጃ ለመድረስ መጣር አለባችሁ። ማንም ስለጠራችሁ ማንም እንዲህ ስትጣሉ የሆነ አራጋቢ ሲመጣ ምናም ምናም ቦታ መስጠት የለባችሁም። ሁለታችሁ አንድ ለመሞከር ነው ያለባችሁ፣ መግባባት ነው ያለባችሁ። እንግዲህ ለዛሬ ጀላቸው መጣወት ቪዲዮ ይሄን ይመስላል ሀይሚ ይሄንን ስራ ተስራው ብላችሁ የምትሉ ካላችሁ ኮመንት ስር ጻፉልኝ። አፕሬሽት ብታረወር በጣም ደስ ይለኛል። ልጅ ናት ሀይሚ ምናምን ለምትሉ ሰዎች ደግሞ ልጅነት የለም ካሁን በኋላ በቃ፣ አለቀኩ ልጅነት። ያ ልጅነት አለፈ ካሁን በኋላ ነጋሽ እየቤት እያለች ነበርለች። አሁን በቃ ራሷ የራሷ ህይወት መምራት ትችላለች። ቤት ተከራይታለች፣ እየኖረች ነው። በቃ አሁን ልጅነት የለም፣ ልጅነት አትበሉ ቤተሰብ። በነገራችን ላይ ማለት ነው እና ይሄን ይመስላል ሀሳቤ። ሀሳቤ ወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ተቀላቀሉ። መልካሙን ነገር ቸሮ ያሰማን። አመሰግናለሁ። መልካም ምሽት። ባይ ባይ።